ቻሌንጆችን ኦፖርቹኒቲ ወስደን ለዛ ነገር ሶሉሽን ከውስጣችን ስንፈጥር ያንን ነገር ሰው በገንዘብ ከኛ መግዛት ይጀምራል። ያን ዛሬ መስከረም 16 የልደት ቀኔ ነው። በጣም ነው ደስ ያለኝ እና ሁላችሁም ኩመንት ላይ ሀፒ በርዝዴይ ትሉኝ ፈልጋለሁ። ድም ደግሞ በቃ በጣም ደስ ስላለኝ አንድ ሐሳብ ለሁላችሁም ሸር ማድረግ ፈልጋለሁ። በጣም ውስጤን ደስ ያሰኘው ነው የሆነ ሐሳብ አለና የሆነ ሰውዬ ሲያወራ የሰማሁትን ነገር ልንገራችሁ። በጣም ትጠቀማላችሁ ብዬ አስባለሁ። እስከ መጨረሻ ከሰማችሁ በእርግጠኝነት ትጠቀማላችሁ እና የማወራችሁ ነገር ምንድን ነው? የሆነ ጊዜ ካሊፎርኒያ ውስጥ በሳውስ ካሊፎርኒያ ዩኒቨርሲቲ ውስጥ የሚማሩ ሁለት ጓደኛሞች፣ የዩኒቨርሲቲ ጓደኛሞች አሉ እና እነዚህ ሁለቱ ጓደኛሞች ሳመር ላይ ወደ ህንድ ሀገር ትሪፕ ለማድረግ ይፈልጋሉ አመር ላይ ወደ ህንድ ሀገር ህንድን ለመጎበኘት ወደ ህንድ ሀገር ይሄዳሉ። እና ከዛ በኋላ እነዚህ ሁለቱ ጓደኛሞች ወደ ህንድ ይሄዳሉ። ህንድ ከሄዱ በኋላ ህንድ የተለያዩ ከተማዎችን እየጎበኙ የሆነ አልጋ ቤት ያርፋሉ። እና ከዛ በኋላ ሁለቱ አርፎ ወደ ከተማውን ሲመለከቱ የሆነ ከተማ አለ እና ሲመለከቱ በጣም ብዙ ሰው በጣም ብዙ ሰው መንገድ ላይ ተኝቶ ጫማ ያልነበራቸውም በቃ ብዙ ሰው መንገድ ላይ ተኝቶ አገኙ እና ወጥቶ ከዛ በኋላ እነዚን ሰዎችን ለማየት ወጡ። ከወጡ በኋላ አንደኛው ጓደኛ ምንድነው የሚለው እነዚህ ሉክ እነዚህ ምን አይነት በጣም ድሃ ናቸው፣ ጫማ የላቸውም። እንደዚህ ያለ በቃ የእነሱን ማጣት ኦር ኔጌቲቭ ነገር ስለነሱ ማውራት ጀመረ። በቃ ጫማ የላቸውም፣ ሉክ ምንም ነገር የላቸውም፣ ድሃ ናቸው ምናምን እያል እያዘነ ማውራት ጀመረ። ከዛ በኋላ አንደኛው ጓደኛ ምን ይላል? ዋው ዋት እሹ ቢዝነስ አለ። ምን አይነት የጫማ ቢዝነስ ነው ማለት ጀመረ። ሉክ ይህ ሰውየው አንደኛው ያየው ጫማ ማጣታቸውን ኦር፣ ግን አንደኛው ጓደኛ የተመለከተው የጫማ ቢዝነስ ኦር፣ ለእነዚህ ሰዎች ጫማ ብናመጣ ቢዝነስ መክ ማድረግ እንችላለን ብሎ ነው ያወራ። በቃኒ በጣም ገርምኛ አስተሳሰቡ ማለት ነው። ሁለቱም ያዩ ተመሳሳይ ነገር ነው፣ ግን ለዛ ነገር የሰጡት የሁለቱም እይታ ሳይታቸው የተለያየ ነበር። ከዛ በኋላ እነዚህ ሁለቱም ጓደኛሞች ወደ ቤታቸው ተመለሱ። ከተመለሱ በኋላ ክላስ ይጀምራሉ። አንደኛው ቀደም ምን አይነት የጫማ ቢዝነስ ነው ብሎ ስለ ጫማ ቢዝነስ ያሰበው ሰውዬ ክላስ ገብቶ መማር ሲጀምሩ ጊዜ ምን ብሎ ማሰብ ጀመረ? ክላስ ገብቶ ሲማረው ቁጭ አርጎ ጫማ ዲዛይን ማድረግ ጀመረ። ለነዚህ ሰዎች የሚሆን ጫማ በቀላል ብር የሚሸጥ ማለት ነው፣ እና ማስ ዲዛይን ማድረግ ጀመረ። እና ከዛ በኋላ ምን አደረገ? ይህንን ዲዛይንንግ ወስዶ የሆነ ኢንቨስተር ጋር ሀብታም ጋር ያንን ጫማ ይወስድና ዲዛይኒንግን ይወስድና ይህን ቢዝነስ በዚህ ቢዝነስ ላይ ኢንቨስት አድርግ፣ በጣም ይሄ ያዋጣል፣ አዋጭ ቢዝነስ ነው። ብዙ ሰዎች እንድ ላይ እንደ ሀገር ላይ ብዙ ሰዎች ጫማ ያስፈልግላቸዋል በቀላል ዋጋ። ከዛ ይህንን ጫማ እና ምርትና ወደ ይህን ሀገር ኤክስፖርት እናደርግ ማለት ጀመረ። ከዛ በኋላ አለ ከዛ በኋላ ሀብታሙ ተስማማና ኢንቨስት አደረገ። ትምህርቱን የጓደኛ ድሮፕ አውት አደረገ። ድሮፕ አውት ሲያደርግ ምን ሆነ ነው ትምህርትን እንዴት አካውንቲንግ እንደ ነበር የማሩት እና ምን ሆነ ነው ትምህርትን ለምንድን ነው ድሮፕ የምታደርገው? ተው ምናም ብሎ በቃ መምከር ጀመረ። እሱ ግን አልሰማም ብሎ ትምህርቱን ድሮፕ አውት አደረገ። ሂልሙን ድሪሙን ተከተለ። ከዛ በኋላ የመጀመሪያ ዙር በትንሽ ብር ማለት ነው የመጀመሪያ ዙር ብዙ በቃ በመርከብ ብዙ ጫማዎችን ኤክስፖርት አደረጉ። ኤክስፖርት አድርገ ካደረጉ በኋላ በቀላል ብር ለእነዚህ ሰዎች ማደል ጀመሩ። ከዛ በኋላ አፍተር ዋን ይር ከአንድ አመት በኋላ ያ ልጅ ምን ሆነ ሂሂ ቢከም መልታይ ሚሊነር ሆነ ማለት ነው። በጣም መልታይ ሚሊነር ሆነ ሀብታም ሆነ። ከተመረቁ በኋላ እነዚህ ጓደኞች ከተመረቁ በኋላ ያኔ እነዚህ ጓደኞች ለምን ድሮፕ አውት ታደረጋለ ያሉ ጓደኞችን እነዚያ ጓደኞችን አካውንታንት አድርጎ በራሱ ካምፓኒ ቀጠራቸው ማለት ነው። ያ ሰውዬ ቶም የሚባለው ሰውዬ ነው እና አካውንታንት አድርጎ ቀጠራቸው፣ ሂሳብ ያዥ አድርጎ ቀጠራቸው ማለት ነው። እኔ በጣም ገረመኝ። ሉክ ሁለቱም ያዩ ተመሳሳይ ቻለንጅ ነው ሁለቱም ያዩ ተመሳሳይ ነገር ነው ነገር ግን ለዛ ነገር የሰጡት ምላሽ የተለያየ ነበር አንደኛው የጫማ ቢዝነስ የጫማ ካምፓኒ ሲመለከት ሌላኛው ደግሞ ቻሌንጁን ብቻ ነበር የተመለከተው እና በዚህ በልደት ቀኔ ዛሬ ላስተላልፍላችሁ የፈለኩት ነገር ስጦታዬ ምንድን ነው በቃ ቻሌንጅ ሊኖሩ ይችላል ኤቭሪቲንግ ሊኖሩ ይችላል ነገር ግን ቻሌንጅ ኦፖርቹኒቲ እንደሆነ ማሰብ አለብን ማለት ነው ሉክ ቶማስ ኤዲሰንን እንመለከት ጨለማ ነበር ለዛ ለጨለማ ለሚባል ቻሌንጅ መብራት ሰጠ ላይት ሰጠ ዩት ፌስቡክን ተመልከቱ ኤቭሪቲንግ የተፈጠረው ለቻሌንጅ ሶሉሽን ነው የተሰጠው ማለት ነው ለቻሌንጅ ቻሌንጅ እንደ ኦፖርቹኒቲ ወስደን ለዛ ነገር ሶሉሽን ስንሰጥ አለም ገንዘብ ሰጥታ ያንን ነገር ከኛ መሸመት መግዛት ነው የምትፈልገው ማለት ነው ወይም ትገዛለህ መግዛት ነው የምትጀምረው ማለት ነው እና ኢ ማርክ ዙከርበርግን ማየት እንችላለን ሶሻል ላይፍ ላይ ያለውን ኮሚኒኬሽን አሳልጡ ዩቲውብ ሶሻል ሚዲያ አጠቃላይ ቱዴ ቢሊታ ቢሊዮነር ናቸው ማለት ነው። ስለዚህ ቻሌንጆችን ኦፖርቹኒቲ ወስደን ለዛ ነገር ሶሉሽን ከውስጣችን ስንፈጥር ያንን ነገር ሰው በገንዘብ ክኛ መግዛት ይጀምራል። ያንን ቻሌንጅ ኦፖርቹኒቲ አድርገን መፍትሄ ስለሰጠን ያንን ነገር በገንዘብ መሸጥ እንጀምራለን ማለት ነው እና በላይፋችሁም ቻሌንጅ ሊኖር ይችላል፣ በማህበረሰቡም ቻሌንጅ ሊኖር ይችላል። ለዛ ነገር ሶሊሽን ያንን ቻሌንጅ እንደ ኦፖርቹኒቲ ወስዳችሁ እንደዛ ልጅ ቢዝነስን እንዳየ ካምፓኒን እንዳየው ልጅ እንደ ኦፖርቹኒቲ ካያችሁ ዩ ካን ቢካም ሀብታም ሰው መሆን ትችላላችሁ። በቃ ያንን በቃ ትልቅ ሰው መሆን ትችላላችሁ ማለት ነው። ስለዚህ ኮንሰፕት ምንድን ነው ለማለት የፈለግኩት ቻሌንጆቹን እንደ ኦፖርቹኒቲ ማየት እንደ ቻሌንጅ አይተን ምንድነው ይሄ ብለን ለዛ ነገር ቢሊየን ማድረግ መውቀስ ሳይሆን እንደ ኦፖርቹኒቲ ያንን ነገር ማየት። በቃ ይሄ ነገር ቢዝነስ ነው ብሎ ቻከ ቻሌንጅ ውስጥ ቢዝነስን ማውጣት በቃ እኔ በጣም ገረመኝ። የሰው የልጁ ሳይት ማለት ነውና ዓለም ላይ ዛሬ በጣም የምናደንቃቸው ሰዎች እነ ቢል ጌትስ ኢዝ ቢሊየነር ማለት ቢሊየነር እሱ ማይክሮሶፍትን ክሬት አድርገው እና ቢሊነር ሆነ። ቻሌንጅ ነው ሶልቭ ያደርገው ማለት ነው። ይሄ ስቲቭ ጆብስን ዩት ትልቅ የነበረውን ኮምፒውተር ሳይዝ ቀንሶ አመጣ። አፕል ኮምፓኒ አይፎንን መሰረተ። ያንን ሶልቭ ስላደረገ ዓለም ከሱ ዛሬ በገንዘብ ይገዛል ኮምፒውተሮቹን፣ ኒዩ ኤቭሪቲንግ ዓለም ላይ የተፈጠረው ነገር ለቻሌንጅ ኦር ለሆነ ነገር ለቻሌንጅ ለሰው ልጆች ቻሌንጅ የሆነ ነገር ሶል በመማረጋቸው ነው ያ ነገር የተፈጠረው ማለት ነው። እና በጣም ደስ ስላለኝ በልደት ቀኔ ይህንን ስጦታ ነው የሰጠውላችሁ። የግድ ስጦታ በቁስ ብቻ መሆን አለበት ብዬ አላምንም። በጣም ደስ ስላለኝ ነው ሼር ያደረግኩላችሁ እንድጠቀማችሁ ተስፋ አደርጋለሁ። ደግሞ ሀያ ሰው ኮመንት ላይ አመት ስንት ነው ብሎ ከጠየቀኝ እመልሳለሁ። ሀያ ሰዎች ኮመንት አድርጎ እነግራቸዋለሁ። በጣም ደስ ብሎኛል። ጌታ ይባረክ። እግዚአብሔር ይመስገን። ምህረት አድርጎልኛል ቸርነት አድርጎልኛል። በዘመኔ እግዚአብሔርን ቸርነት አይቻለሁ። እግዚአብሔርን ወዳለሁ። እንደገና ደግሞ እንድኖርለት ጊዜ እንደምሰጠኝ አምናለሁ። ወዳለሁ።